ሰላም የእሞ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ ሼር ላይክ ካደረጋችሁ ቤተሰቦች እንዲሁም ኮሜንት ላይ ሰጣችሁ ቤተሰቦች እጅግ በጣም አመሰግናለሁ። ተፈጥሮ ልጋብዛችሁ ብዬ ነው አንድ ወንድሜ ወደ ጉራጌ ክፍለ ሀገር ሄዶ ነበረ እና ያንን ቪዲዮ እስኪ ተመልከችው ብሎ ልኮልኝ ነው። እኔ ደግሞ ወደ ዩቲዩብ ቻናል ተፈጥሮን ማየት ስለፈለግኩኝ፣ እኔ ተፈጥሮ በጣም ነው የምወደው። ደስ አይልም? አረንጓዴው በጣም ነው ደስ የሚለው እና እስኪ ጓደኞች ይህንን ይጎብኙ። በተለይ ስደት ላይ ያለን እህቶች እንናፍቃለን፣ እንደዚህ አይነት ቦታዎች እና እስኪ ጎብኙት፣ ላስጎብኛችሁ፣ በወንድሜ ግብዣ እኔ ደግሞ ልጋብዛችሁ

ባይዘዌይ በጣም ዘመናዊ ናቸው። ጉራጌ ቤት ሲሰሩም አይሻ ፕላን የተቀየሰ ነው የሚመስለው። በዛ ላይ አትክልታቸው ምናምን ግቢያቸው ስፋት ያላቸው። ከዛ ውጭ ደግሞ መስመር አለ

እንሰቶችን አይሻቸው ይሄን ቆጮ ዝም ብለሽ መጣ። እሺ መሃል ላይ መንገዱ እንደ ኮሪደር ልማት ማለት ነው። መሀል ላይ ዛፍ ዛፍ አለው። በቃ ብጠጋ ታይው ነበረ ዛፍ ዛፍ አለው። ዳርና ዳር ነው ቤቶች ያሉት በጣም ነው የሚያምር። መኪና ይዘሽ የትኛው ቦታ የትኛው ሰፈር ትገቢያለሽ? እነሱ ጋር ነው ብትሄጂ